ፊትህን አሳየን እንጂ ፊትህን አሳየን እንጂ። ሩሜ ውስጥ ነው ያለው፣ ታልኩ ሩም ውስጥ ነው ያለው። ሩም ፊት ነው እንዴ? አይገር ነው። ተመልሰናል። እስቲ የነን ጉርስ ሙልኝ። እኔ ለሊ ሳልጸሊ ብዬ ስን ስንነቃ ሳል ጸልይ ነው የነጋው። ከዛ ትንስ ሲላይ ማታ ኢየሱስ እዛ ጋ ነበር፣ ቁጭ ብሎ ነበር፣ ኢየሱስ ነበር። ስለ አሁን አልጋይ ላይ ፍራሽ ላይ እንደዚ እግሩ እንደዚ አድርጎ እግሩን እንደዚ አድርጎ እንደዚ ጋደም ብሏል። አጋደም ብሎ እንደዚ በተዝብት ነገር ያየው እሺ፣ እንደዚ ብሎ አሁን ተነስቼ ማልቀስ ጀመርኩኝ። ኢየሱስ እኔ ቤት እንዴት በምን በቃ ለምን እንዴት እንደዚ በመጣህ፣ እኔ ኃጢአተኛ ቤት እኔ በቃ አለቀስኩኝ። የምር በቃ ከዛ መነሳት አለብኝ፣ ልብሴን መቀየር አለብኝ ደግሞ ቤቴ ጠባብ ነች፣ ምንም ማድረግ አልችልም። ልብሴ እንዴ ልቀይር አስትዝ ሲለኝ ራሱን የፈጠረኝ አልኩኝ ራሴን ለማጽናናት። ግን መጠንቀቅ አለብኝ ስለብስ ብዬ በጣም በጥንቃቄ ልብስ ምናምን አደረግኩኝ እና ተነስ እንዳያይሽ ስትለብሽ በጥንቃቄ ለበስኩና ተነስቼ እግሩን እንዲተራምቼ አልፌ እሱ ደገፍ ብሎ ከተቀመጠበት አን ግሩን አልነካውትም። እንደዚህ መንካት ምናምን እንደሱ ምናምን እግሩን ተሻገርኩትና ተነስቼ ተጣጥቤ፣ ኢየሱስ በቃ ሲነጋ እሑድ ነው፣ ቻርች ልሂድ ነው አልኩት። አሱ ቅዳሜ ማታ ነው የመጣው። እሺ በቃ ቻርች ልሂድ ነው አሁን እዛ ጋር የተሸወድኩት ያው እንግዲህ ቸርች ማጋ ነው የምትሄደው። በቃ ኢየሱስን ቸርች ሊሄድ ነው አትሄድም አይደል አልኩት። ቸርች ልትሄድ ነው አይ ሊሄድ ነው እኔ ልሄድ ነው አልኩት። እኔ በቃ ቸርች ሊሄድ ነው አልኩት። ምንም አይለኝም፣ እሱ ምንም አያወረው። ከዛ በቃ ዘግቼ ላይ ላይ ዘግተሽ ሄድሽ። እሽ፣ ከዛ ምን ተፈጠረ ስትነግረኝ? ምንም። ከዛ ነበር በቃ ሄድኩኝ። የነገርኳቸው በጣም የሚገርማቸው አለ። ግማሹ ደግሞ ቲ ስምረት ምን ሆነሽ አይደል? ምን ማለትሽ ነው ምናምን ይሉኛል። በቃ እንደ እዛው አታመልክም ነበር ጌታን? እራሱን እዛው አግኝተሽው እኔ ቦንድ ፍት ብዬሽ እዛው ምናምን ይሉኛል ግማሽ ሰው። ግማሽ ሰው አንቺ ምን ሆነሽ ነው? እየሱን አየሁት፣ ትቃይሽተሻል ምናምን ይልሃል። እዚህ ጋ ምንም

አዛኝ ዜና ተሰምቷል። የአዲስ አበባ ዩኒቨርሲቲ ተማሪ የሆነው ውብሸት አስቤ በጓደኛው ዶርም ውስጥ ተመርዞ ተገድሏል። ውብሸት በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ ሲሆን በአሜሪካ ፍሊዲያ ዩኒቨርሲቲ ነጻ የትምህርት እድል አግኝቶ ለመሄድ እየተዘጋጀ ባለበት በጓደኛው በዶርም ውስጥ ተመርዞ እንደተገደለ ነው የአስክሬን ውጤቱ የሚያሳየው። ጓደኛው ይህንን ያደረገው በውብሸት ጉብዝናና መልካም እድል በቅናት በመነሳሳት ነውም ተብሏል። በአረብ ሀገር እየለፋች ያስተማረችው እህቱ በወንድሟ ጽኑ ተስፋ ቢኖራትም መጨረሻው ግን ሊያምር አልቻለም። በመሆኑም የሟች ቤተሰቦች ተስፋ ያደረጉበትን ልጃቸውን መነጠቃቸው ሳያንስ ፍትህ ማግኘት አለመቻላቸው የእግር እሳት እየሆነባቸው መሆኑን ተናግረዋል። አይ፣ እዚህ ጋር ስለ ፍትህ ማውራት እንተው ና ይሄን ያህል ደረጃ መጨካከን እንዴት አስደረሰ? እንዲህ ተማሪ ለተማሪ ካሁም አንድ ዶርም አብረ እየኖርክ አብረየ በላ አብረየ ጠጣ ረ መጨካከን፣ ረ መጨካከን። ሰው ማሰብ ካቆመ ከእንስሳ በታች ነው። ቆንጆ ሴትና የከተማ መሬት የባለ ሀብት ናቸው። ነገር ግን ቅድሚያ የሚቆፍረው የቀን ሰራተኛ ነው። እሺ፣ ቆንጂት ምናልሽን፣ ላይፍሽን፣ አንቺንሽ ምታቂው። ግን እንዴት ነው ግን ይሄ ነገር ሙስሊምን አያሰደበም? አንቺ መሰሪው ስራ ግን አሪፍ ነው። ጥሩ ነው። ፕሊዝ ይሄ ልጅ ምን እንደሚያወራ ቋንቋውን ካወቃችሁ ተወርገሙልኝ። እባካችሁን ነው እምላችሁ። ብቻ በስሜት ነው ያወራው ምን እንዳወራ። ፓርቱ ክሊር ነው ግን ከዛ ባለፈ አልተረዳሁትም። እስቲ ላሰማችሁ። አላሁ ስብሃነሁ ወተዓላ ቁርአን እንታ ይብል ያ አዩሀነስ አንቱም ደቂ ሰባት ኩልኩም አዝረለኩም ሙስሊምኩም ክርስቲያንኩም ጣታ ምለክ ሁሉም ኢና ኸለቅናኩም ሚን ዘከሪ ወኡንሳ

አልተረዳውትም በቃ ግን ወኔውን በጣም ነው ደርኩለት። በጣም ነው መላችሁ፣ በጣም በቃ ይገባሃል። በስሜት ነው እያወራ ያለው። ይህ የምትመለከቱት ግለሰብ ወንድ ሆኖ ሳለ የሴቶችን ጡት ማሳዣ ለብሶ በሴቶች አረማመድ ካትወክ እያደረገ በአዲስ አበባ ጎዳናዎች ሽር ብትን እያለ ቲክቶክ ቪዲዮ እየቀረጸ ይገኛል። የተመሳሳይ ጾታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚሁ ጊዜ እንዲህ አይነት ለመልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙና እየተቀራረጹ በቪዲዮና በሌሎች መልኮች ለሕዝብ ማሰራጨት እስከ አንድ ዓመት በሚደርስ እስራትና እስከ 10 ሺህ ብር የሚደርስ የሚያስቀጣ ወንጀል መሆኑን የሕግ ባለሙያዎች እየገለጹ ይገኛል። ልጁ ስራው ይሄ ነው እንግዲህ ምንድን ነው? ቆይ እኔ ሰው ለመፈመስ ይሄን ያርቃት ሄዳለ እንዴ? ቆይ እረ ጋይስ መፈመሱ ቢቀርሳ፣ ነጋው እኔ እኮ ያሰድበል። እረ ስግጥና እረ ስግጥና እ እ እ እሺ ጭራሽ ወደ ከተማ ወጣ ከዚህ ወጣ ኮንፊደንስ ግን ሰው ከሄን ነው የሚያመጣው ኮንፊደንስ ከሄን ነው የሚያመጣው ቆይ ኮስተር በቃ ምንም ምንም እንዳልተፈጠረ ምንም እንዳልተፈጠረ ኮስተር ብለህ አስፓልት መሀል ላይ ትሄዳለህ እኔ እኮ ይሄን ድፍረት ቢኖረኝ የምሬን ነው የምላችሁ እኔ ዛሬ እዚህ አልነበርኩም በጣም እና አኬን ታውቁታላችሁ ብዬ አስባለሁ። የእፎይ ባልደረባ ነው። ጀስት እንደሱ ነው ትምህርት የሚያስተምረው። እሱም የወረደ ሰው መሆኑን ዛሬ ገና ነው የተረዳሁት። የምሬ ነው የምላችሁ። ይህም ቪዲዮ ተመልከቱ። ፊትህን አሳየን እንጂ፣ ፊትህን አሳየን እንጂ። ሩሜ ውስጥ ነው ያለሁት። አልኩህ እኮ ሩም ውስጥ ነው ያለሁት። ሩም ውስጥ ነው ያለሁት

ወይ አይ ሲጀመር የቃም ከወንድማችን አሽራፍ የእግዚአብሔር ቃል ስለማይገባ ሉሉ ብለህ ተመለስ። ማኔ ቆሎ እየበላው እያናገርኩ ነው። ከቻልክ ሉሉ ብለህ ተመለስ። ወንድማችን ተፍተህ ተመለስ። እግዚአብሔር ቃል አይገባም። ምንድነው ይሄ ስድብ? በውርስ ነው እንደ የሚመጣው ነው ወይስ ሃይማኖቱ ራሱ ነው የሚያስተምረው እንዲህ? እኔ የምሬ ነው የምላችሁ አኬ ትንሽ ከነሱ ይሻላል ብዬ ነበረ የማስበው። እሱም የወረደ ዘጣጭ ነው በቃ። በነገራችን ላይ ወላሂ በቼም ቢሆን ማወራው ነገር ነን ሙስሊም የሆኑ ሰዎች ሙስሊሞችን በተአምር አይወዱም ይባላል። ነን ሙስሊም የሆኑ ሰዎች በተአምር እንዴትም ጓደኛችሁ ቢሆኑ አይወዷችሁም ይባላል። እስቲ ስለዚህ ነገር አሳብ ስጡበት። ደካማ ነኝ ከደጃፍ ቆም ያለ እዝነትና ምሬትህን ለጌታ አላህ ዘነቱን ይወፍቅልን። እንትን ትንሽ ነው ትንሽ ነው የምትሉ ለምስክርነት እሷን ይዤ መጥቻለሁ። ቸውሽየምለች ምንን ትመስክር አባ፣ እንዴት ትመስክር? አላገባካት። ምን ማለት ነው? እሺ ያው እንዴት አሳያህት አንተ? ሲቀብሮ ሲመለሱ ነው እንግዲህ ይሄንን ነገር ያለበት መንገዱን ቀና ወደ ጽድቅ ትሩ ወደ ነገ አስቀብረው ሲመለሱ እንደዚህ አይነት ሰላማዊ ሰልፍ ይመስሏችኋል? በጣም ድባቡ እጅግ በጣም ደስ የሚል ድባብ ነበር። ዛሬ ግን ለሆነ ነገር ነው የፈለግኳችሁ። ለምን አትሉ? እቺ ልጃው የሚይዝልን ሰው ይጥፋ፣ የሚይዝልን ሰው ይጥፋ። እናንተም ዝማላችሁ እኛም ዝማለን። ምንድነው ማህተብ ነው አንገቷ ላይ መነጋገሪያ ለመሆን። በነገራችን ላይ እኛና ነው ያፈመስናቸው እነዚህ ሰዎች ዝም ብንላቸው እኮ ኖርማል ነበር የምሬት ነው የምላችሁ እንደዚህ ሲሰሩም ዝም ብትሉ ምንም ትኩረት አይስቡም ጀስት አሁን እንደዚህ አይነት ቪዲዮ ሲለቀቅ ወደ አንድ ኬ ምናምን ወደ አንድ ሚሊየን ምናምን ነው የሚታየው በዛ ሲባሉ በቃ እንደዚህ አይነት ትኩረት የሚስቡት በዚህ አሁን እያስተዋወቀች ነው ያስተዋወቀች ነው በቃ አሁን እና በቃ አሁን ይህንን አስተዋወቀች። እሷ የራሷን ገንዘብ ትይዛለች፣ እኛ ገን እዚህ እንደ መነጋገሪያ አድርገን በቃ በእሷ ስም እንዞር አለ። እሺ፣ ይቅርታ አንድ ጊዜ ታሳየኛለህ። የቱ ጋ ጠጥቶ ሰከረ የሚለው መሐመድ፣ አንድ ጊዜ አውጣልኝ ና ሳይ አሳይ። ለምን ትዋሻለህ? ቶ ክፈተውና አሳይ። ጠጥቶ ሰከረ የሚለውን ክፈትና አሳይ። የለ ተፈበል ነቢዩ አለ ሰላቱ ወሰላም ጠጥተው ሰክረው ቦታ ክፈት ና አሳየ። ክፈት እንዲ ሰለም ጠጥተው ሰክረው ሀፍሳ አሳየ። ያለ መረጃ አሁን ርሳ። ነቢዩ ሰለም አለህ፣ ሰላቱ ወሰላም የአላህ ሰላም በእሳቸው ላይ ይሁን። እንደዚሁም በኢሳ ላይ የአላህ ሰላም ይሁን። ጠጥተው ይሰክሩ ነበር ያልከውን ውሸት ክፈትና አሳየኝ። የላህ ትራንዚት አድርገና በአማርኛ አድርገህ ለሁሉም ሰው እንትን እንዲል አሳየኝ፣ ክፈትልኝ። አይ ጭማሪው፣ ቴንክዩ፣ ቴንክዩ፣ ቴንክዩ። ይሄን ካመጣህልኝ ይበቃኛል። ቴንክዩ፣ ቴንክዩ። ሌላውን እንደርስበታለን። ክፈት ልኝ መጀመሪያ ያለውን እየካደ ነው። እየሰማችሁ ነው። እንደዚህ ቲሸርትን ክፍት ታደርጋለህ። ምክንያቱም ከሰማይ የሚወርደው በረካ ነው። ይህ ምንም ችግር የለም። አሁን ያልጠየቅኩን አትመልስ ያልመልስ በቃ። አሁን አንተ ችግር የለም። እሺ እንመጣበታለን። እንደ ሁለተኛ፣ ስለዚህ አሁን አንተ ነቢዩ ሰለላሁ ዐለይሂ ወሰለም ጠጥተው ሰክረዋል ያልከውን ቦታ ክፈትና ሳይኝ፣ ወይ ደግሞ ውሸት ነው በል። ና ተናገር ለዚህ ሁሉ ሰው። ለምንድነው አመሰግናለሁ ሌላ ሌላ ርዕስ ስለከፈትክልኝ አመሰግናለሁ። መጀመሪያ ግን ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም ሰክረው ያኒ ከእንትን ሲሉ ነበር ያልከውን ክፈቱና አሳዩን፣ መረጃ ጥቀስ። ለምን ምት ይዘኝ ምት ይዘኛላችሁ? ጥያቄ ነው የጠየቁ አሳየው እያሉ ነው። ከታች ምት ያታዘኝ ለምን ምት ይዘኛላችሁ? ለምን ምት ይዘኛላችሁ? ሁሌ እኔ የሆነ ነገር ታወራላችሁ፣ ገብቼ ስጠይቅ ምን ትይዝኛላችሁ? ለምን ደስ ታረጋላችሁ? የለ አሁን ክፈትና ነብዩ ሰለላሁ ዐለይሂ ወሰለም ሰክረው ነበር ያልከውን ቦታ ቃል በቃል አሳየኝ። በቃ አጭር፣ ለምን እንደሆነ እንዴ ተናገርከው አይደል? ነው የተናገርከው ነገር ዋ ወይ፣ ይቅርታ ተሳስቻለሁ ወይ አይዋ። ለምን አይዋ፣ አይዋ። አሁን እውነተኛ ከሆናችሁ እኮ ምን ታትያዙኝ? ምን ታትያዙኝ? ሚውት አትያዙኝ ነብዩ ሰለላሁ ዐለይሂ ወሰለም የዋሸኸውን ውሸት ነቢዩ ላይ የዋሻችሁትን ውሸት በመረጃ አሳዩ ነው ያልኩህ። ሌላ ነገር እኮ አላልኩህም። እኔ አወረዱኝ። አያችሁ፣ እና ሰላም አለይኩም እንዴት ናችሁ? ሰላም ናችሁ ወይ? እንደዚህ ናቸው እነዚህ ሰዎች አያችሁ። ነቢዩ አያያችሁ ነብዩ ሰለላሁ ዐለይሂ ወሰለም ይዋሹ ነብዩ ሰለላሁ ዐለይሂ ወሰለም ሲያዋሹ መረጃ አምጡ ሲባሉ ተመልከት፣ የለም ክፈት፣ የለም እና ባረከላሁ ፊኩም ነቢያችን አለይሂ ሰላቱ ወሰለም አሽረፈል ኸልቅ ከእንደዚህ አይነት ይሰክር ነበር ምናምን ከሚሉት ሁላ ነቢይ ስለ ላ ስለም የጠሩ ናቸው፣ እወቁ ሀታ ክርስቲያኖችን ብታውቁ ይገባል። ምንዴት እንደሚያሸቸው አያችሁ፣ ክፈት ሲባል አይከፍትም እያለው ነገር ግን ለእናንተ ግን አውቀው ማይሆን ነገር አያሳየዋቸው። እና እኛ ነቢያችን ለ ሰላት ሰላም እነዚህ ሁሉ ከሚያወሩት የጠሩ እንደ ወተት የጠሩ ንጹህ የሆኑ ነቢይ ናቸው። ለ ሰላት ሰላም ሰሉ ለ ነቢ ያ አዩሃ ለዚነ አመኑ ኢነማ ልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱ ሚን አመል ሸይጣን ቁርን ታቃለ ምናምን ደሞ እንዳትሉኝ ያው አያው ስለመጣልኝ ይሄንም ብሎ አላህ ለእሳቸው ነግሮ እሳቸው ለእኛ ያስተላለፈው ነቢያችን እንደዚህ አይነት ነገር ብሎ ማውራት አይደለም፣ ማሰብ እንደዚህ አይነት ነገር ማሰብ ራሱ ትልቅ የሆነ ክህደት፣ ትልቅ የሆነ ሰው ላይ መቅጠፍ ነው። እዚህ ጉዳይ ራሱ ማውራት አይጠበቅብንም። ስለዚህ ነገር ሲነሳ ሙስሊም ሁላችንም እናውቃለን ማን እንደሆነ ትክክለኛ ሙስሊም ምን አይነት ሰው እንደሆነ የእሳቸውን አክላቅ የያዘ ሰው ሙስሊም ምን አይነት ሰው እንደሆነ ከእነሱ ራሱ እነሱ ያውቃሉ። ኤግዛምፕል ወስዶ ያያሉ። ብቻ ዝም ብሎ ለሚያወሩት ነገር ዋጋ ይከፍላሉ። ለዛሬ ያዝንላቸው ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ እወዳቸዋለው።